ይሄ መናፈሻ ቡታጅራ ዲያስፖራ ሰፈር ወሊንሾ መድኃኒዓለም ሳትደርሱ ደርሱ፣ ወደዛ ሳትሄዱ እዛ አካባቢ ነው። ከዚህ በፊት ሩታና አብርሽ ብዙ ነገሮችን ያሳለፉበትና እንዲሁም ፍቅር የተገላለጡበት፣ ፍራንክ የተደራረጉበት፣ እዛ አብረው የሚሆኑበት ሰፈር ነው። አብርሽ እዛ ይዟት የመጣው ለምንድን ነው? በትዝታ ስምጥ እንድትል ስለሁለቱ እንድታስብ ነው። ነገር ግን እኔ እዚህ ጋር የጠበኩት ነገር ምንድን ነበር መሰላችሁ? እዚህ ጋር እኔ ቆይ፣ አብርሽን ሁሌ በንግግር እንደተሳሳተው ሁሌ አብርሽን እየተከተልኩ እንዳስተካከልኩ ጧት ተናግሬያችኋለሁኝ። ለናትዮ ሌላ መልስ ነበር የመለሰው። ሆኖም የኛ ቪዲዮ የኛ ኮሜንት ደርሶት ወይም ደግሞ ወደ ራሱ ተመልሶ ወዲያውኑ ቡታጅራ ሄዷል ማለት ነው። ወደው እንደሄደ ከእሷ ከሷ ጋር ቤተሰብ ደግሞ ያደረገው ነገር ምን መሰላችሁ፣ ወዳው ቡታጅራ እንዲሄደ እሷን አግኝቶ እንዲያወራት ነው። ወደ ቤተሰብ ከመምጣታቸው በፊት እሱ ሄዶ እንዲያወራት ነው። እሱ ደግሞ ያንን ቦታ የመረጠው ለምንድን ነው? ስለ ሁለቱ ፍቅር ትዝ እንዲላቸውና ወደ ቀድሞ ፍቅራቸው እንዲመለሱ ስለፈለገ ነው። ግን እኛ አብርሽን ሲናገር ሁሌ ተከትለን እንዳስተካከል ነው ማለት የነበረበት እዚህ ቦታ ብዙ ፍቅሮችን አሳልፈናል፣ ብዙ ትዝታዎችን አሳልፈናል። ሩታዬ እዚህ እንድመጣ የፈለግኩት አንቺም እዚህ ቦታ እንዳገኝሽ የፈለግኩት ወደ ትዝታዎቻችን እንድንመለስ ነው። ሩታዬ በቃ እኔ አጥፍቻለሁ፣ በድዬሻለሁ ብዙ ነገሮችን አድርጌሻለሁ። እንደ እንደው ይቅርበ እነጋ ሽማግሌዎች ፊት ለፊት መቆም አልፈልግም። እነጋ ሽዬ ፊት መቆም አልፈልግም። እኔና አንቺ ብዙ ከዚህ በፊት ቤተሰብ ገብቶ አንድ ላይ መሆን የለባችሁም እያለን፣ እኔና አንቺ ግን ቻሌንጆችን አልፈን በራሳችን ወስነን ዛሬ ደርሰናል። አሁንም ስንጣላ ቤተሰብ ጋር መድረስ የለብንም። ከዛ በፊት ግን እኔ አንቺን ይቅርታ መጠየቅ እፈልጋለሁ። በቃ ሽማግሌዎች አጠገብ መቅረብ አልፈልግም። ምክንያቱም ከዚህ በፊት አይሆኑም፣ የእናንተ ነገር መሆን የለበትም ያሉን ሰዎች ጋር እንዴት ነው አለመሆናችንን እንዴት ነው የምናሳያቸው? ስለዚህ ሩታዬ እባክሽን የኔም የአንቺን ቤተሰብ ሳይገቡ ይቅር በይኝ እዚሁ በቃ ይቅርበኝ እንደ ሽማግሌያችን ልጃችን ይሁን ብታየ ሽማግሌያችን ልጃችን ይሁን ብሎ ስቅስቅ ብሎ እያለቀሰ ተንበርክኮ ነበር ይቅርታ መጠየቅ የነበረበት ማለት ነው። ቡታጅራ መሄዱ ኦኬ፣ እኔም ቡታጅራ እንዲሄድ ነበር ጠዋት ሁ አድርሶለት እያልኩ እየጮህኩ የነበረው ቡታጅራ መሄዱን እኔ ወድጃ አለሁኝ። ግን የተናገራቸው ንግግሮች ሁሌ እንዳናደደኝ ማለት ነው። እና ሩታዬም ደግሞ የጠበቀችው የኔ ንግግር ነው። በቃ ይቅርበኝ፣ አጥፍቻለሁ፣ በድጌሻለሁ ይቅርበኝ እንዲላት ነበር የፈለገችው። ገባ ገባችኋል? ለዚህ ነው የጠራኸኝ። በቃ በቃ እያለች ጨመርበት እንጂ እያለች ነው። ናፈቅሽኝ፣ ኦኬ፣ ናፈቅኩ ጨምርበት እያለች ነው። እሱ ግን ሩታዬ፣ ሩታዬ፣ ሩታዬ ብሎ በዛው ጨረሰው ማለት ነው። አብርሽ፣ ቆይ ምንድን ነው እኔም እየኖርኩ ነው፣ አንቺም እየኖርሽ ነው አላት። ይገባቸዋል እና ህልም አይቼ ነው የመጣሁት። ህልም አይታ አይደለም ቤተሰብ ጠርቶህ ነው። ህልም ልታይ ትችላለህ፣ ግን ለህልም ብቻ አይደለም የመጣኸው። የመጣኸው ቤተሰብ ስለጠራ ቤተሰብ እንወያይ፣ እንነጋገር ብሎ ደውሎ ስላናገረህ ነው። ሆኖም ግን ለምንድነው አካሄደን የምታበላሸው? ቆይ ምንድነው ችግር? አንተ ልጀምር እኔ ሲተቃከፉ ነፍሴውን ልቅ ልትል ፈጣሪ። መግቢያው ላይ ሲተቃከፉ ሳይ በቃ የደስታ ቪዲዮ ልሰራ ነው በቃ እቃውን፣ ይኸው እቃውን ለቅቄዋለሁኝ፣ አላጠብኩም። የምን ማጠብ ነው? ሮጬ ስለነሱ ላወራ ማለት ነው። እስኪ ቪዲዮውን ላይቭ ብዬ ኤርፎን ላይ እያየሁ እያየሁ፣ ምንም ይተቃቀፋሉ። በቃ ቻው ቻው ቻው ቻው ቻው ተባብለው ምንም ይቅርታ ሳይጠያየቁ ተለያዩ። ምናልባት አንድ ተስፋ አለኝ። ተስፋዬ ምንድን ነው? ነገ ሽማግሌዎች አጠገብ መነጋገር ፈልገው ይሆናል። በቃ ብዬ አሰብኩኝ። እና ደግሞ ወደ ትዝታዎች ወደዛ ሰፈር የወሰዳት ነገ እንድትራራለት ከሽማግሌ አጠገብ ይቅርታ ሲጠይቅ እንድትራራለት ነው ብዬ አሰብኩኝ። ብቻ ብዙ ነገር ነው ያሰብኩት። ፈጣሪ ወይ እኔ ደም ግፊት የከፍ ዝቅ አለ በእነዚህ ልጆች ማለት ነው። አብርሽ እባክህን ቪዲዮን ትከታተለኛለህ። አሁንም ነገ ቃላቶችን እንዳትሰባብር በቃ። አሁን ዛሬ አሁን ደውለህ ማለት ነው እንዴት ነበር ቆይታ። በቃ እንደ አዲስ ፍቅረኛ አሽኮር ምምልን። አዎ ልዕልቷን አሽኮር ምምልን። የምሬ ነው ምላችሁ በቃ እንዴት ነበር ቆይታ እኔ እኮ በአካል ሳገኝሽ ድንብርብሬ ወጣ። ብዙ መናገር የምፈልጋቸው ነገሮች ጠፉብኝ፣ እና እዛ የወሰድኩሽ ይቅርታ ልጠይቅሽ ነበር። ሁኔታሽን ሳይ ደግሞ ሌላ ፈራሁሽ፣ እና ደስ አለሽ? ትዝታዎች መጡ ታዩሽ። እኔ ብዙ ነገር ነው የመጣብኝ፣ ብዙ ነገር በቃ ተረብሼ ነው ማውራት ያለብኝ ሁሉ ሳላወራ የተውኩሽ ብለህ በስልክ አናገራት። ነገ ደግሞ ከሽማግሌ አጠገብ ተስተካክለ ራስህን ሬዲ አድርገ ተዘጋጅ፣ ተጠብቅ። እንዴት ነው እኛ ሁሌ ያንተን ቃላቶች የምናስተካክለው እንዴ? ፈጣሪው የህልማ ይቼ ነው የመጣሁት፣ ይሄ ቦታ ትዝ እንዲልሽ ነው። እኔ አንቺ እንደረብሽሽ ፈልጌ አይደለም። በክፋት አታስቢው፣ በቅን አስቢው። ግን እንዳለ ጨረሰው። ጨጓራዬ ተገለባበጠ። ጭንቅላቴ ከኋላ ከማጅራቴ ነው የጀመረኝ። የምሬ ነው ምላችሁ፣ ተቃጠልኩኝ በዚህ ልጅ። ወንድሜ የተወሳ አብርሽ፣ ተው አላሳዝንህም ነው እንዳላለቅስ አላሳዘዝንፍም ወይ? ንግግሮችን አስተካክል። እስከ መች ነው እኔ የምከታተልህ? እስከ መች ነው የምከታተልህ? ፈጣሪ ሆይ ትግስቱን ስጠኛ፣ ትግስቱን ስጠኝ። ሌላ ምንም የምልህ ነገር የለም። እነዚህ ልጆች እኮ እና ሩታዬ፣ በሰላም ተገላገይ፣ በሰላም የሆድሽን ከጀርባሽ አድርጊ፣ በሰላም ልጅሽን ያሳቀፍሽ አውቃለሁ ጓክተሽ የመጣሽው እዚህ ቦታ። ይቅርታ አሁንም ይቅርታ እንድትጠየቂ ነው። ነገር ግን ያው በቃ ባልሽን ታውቂዋለሽ፣ ውስጡ ንጹሕ ነው። አሁንም ማለት የፈለገው ያንኑ ይቅርታ ነበረ፣ ነገር ግን እሱ አልቻለበትም ማለት ነው። ስለዚህ እባክሽን እንደ ይቅርታ ቁጠሪውና ነገ በሽማግሌዎች አጠገብ ፕሮሚስ አስገብተሽ ቃል አስገብተሽ እንድትታረቁ ነው። እኛ የምንፈልገው ይህንን ነው እኛ የምንፈልገው። እና ደግሞ በራስሽ ቲክቶክ ስለመጣሽ ደግሞ በጣም ነው ደስ ያለኝ። ከስር ስለተፈጠሽ በጣም ደስ ብሎኛል። ቪዲዮ ስሪ እንወድሻለን ላይ የምንከታተልሽ ሁሉ አንድ ላይ ገብተን እንከታተልሻለን። ቲክቶክ ብዙ ነገር ይጠቅማል። ልጅሽን ታሳድግበታለሽ፣ ብዙ ነገሮች ይገጥማሉ ማለት ነው። አብርሽ ደግሞ እየተመላለስኩ እጠይቅሻለሁ ምናምን አትበል። ነገ ሽማግሌ የሚልህን መቀጣትም ከሆነ መቀጣት፣ ማንኛውንም ነገር ለመቀበል ተዘጋጅ ማለት ነው። እንጨጓራዬን አታቃቅለኝ አብርሽ ማለት ነው። እና ይሄ ሰፈር ዲያስፖራ ሰፈር ያለው መናፈሻ ነው። አዎ ዲያስፖራ ሰፈር ወደ ምንድነው መሀጣ፣ ምንድን ነው በአማርኛ ቤንዝል ለመኪና የሚሰጥበት ሞሀታ ባረብኛ ሞሀታ ነው የሚባለው እና እዛ ሳትደርሱ ደርሱ ነው እና ዲያስፖራ ሰፈር በዚህ አጋጣሚ በጣም የሚያምር ሰፈር ነው በጣም እኔም ከነማሄ ጋር ትዝታዎች አሉኝ የመጫችው እነ አብርሽም እዛ አካባቢ ነበረ የሚያሳልፉት ተናግሯል አብርሽዬ እባክህን ተስተካከል ተስተካከል ተስተካከል ሩታን ይዘህ ነው መሄድ ያለብህ ማለቴ ከወለደች በኋላ ማለት ነው